ወይንም ደግሞ ብዙ ችግር ብቻ ነበረ። ታውቃላችሁ ቀለበት የመልሽ ቀለበት ያስረሻል፣ ከኔ ጋር ነው መኖር ያለብሽ ናም በሚለው ውዝግብ ነበረ። እውነት ለመናገር ትንሽ ሰጥተው ዘጋገቡ። በዓልን አብረው ያከብራሉ ብዬ አላሰብኩም ነበር። ምክንያቱም ያው ያው እየተጣሉ እየተታረቁ ስለሆነ ምናልባት ወይ ይሄ በዓል የባለፈውን በዓል በጣም ድመቅ ብለው ስላከበሩ የአሁኑም በአል ተለያይተው ሊያከብሩ ነው ወይሳ አንድግ አሁነው ነው እያሰብኩ ነበረ። ነገር ግን እነሱ ምንም እንዳልተፈጠረ እምር ብሏቸው በአዱሱ መኪና ወታጅራ ሄደው ከብሩኬ ትቤታ ያክብረዋል ማለት ነው። በጣም ነበር የሚያምሉት። እንደውም ብሩኬ እናቱኑላ የሴት ልጅ ሙያ መለኪያ ምንድን ነው እያለ ሲጠይቅ ነበረ። እንግዲህ ሀይሚድ ፈተሽ ነው ማለት ነው ሽሮ የሴት ልጅ ሙያ ማወቅ ይቻላል ወይ? በሽሮ ምናምን ሲላት፣ አረ አይቻልም ብለዋለች። እንግዲ የብሩኬ እናት የሴት ልጅ ሙያ የሚለካው ብለዋል። በምንድን ነው? በዳቦ በጠላ እና በዶሮ ወጥ ነው ተብሏል። እንግዲን ሀይሚ ጉድሽ ፈላ። እነዚህን ካልቻልሽ አለቀልሽ። እሷ ግን ጉበዝ ናት። ስትናገርም ነበረ እኔ እችላለሁ ብላለች ሁሉንም ነገር እችላለሁ ብላለች። ሀይሚ በዚህ አትታማም። በፊት ራሱ አይታችሁ እንደሆነ ከአብርሽ ጋር በምሰራበት ሰዓት ወጥ ምናምን ይሰሩ ነበረ። ወጥ ይሰራሉ እንደዚህ ምናምን ነገር የተቸገረ ልጆችን መግቡ ነበረና ና አያያዘ ራሱ ያስታውቃል። በነገራችን ላይ ባለሙያ ሴቶች ማማሲያ ካአያያዛቸው ራሱ ያስታውቃል። እና ሀይሚ የልጅ አዋቂ ሁሉን ነገር ሟልቶ የሰጣትናት ናትና ያው እችላለሁ ብላለች። ግን ታውቃላችሁ ወደ ገጠር አካባቢ ራሱ በጣም ማለት አንድ ሴት ልታገባ ስትል ወይም ካገባች በኋላ ሙያዋ በቃ ምንም መደራደራ የሌለው ነገር ነው። ሙያ በጣም መቻል ያለባት በተለይ ዶሮ ወጥ። የገጠር ልጆች ልጆች እያሉ ነው ገና የሚችሉት በሰባት ዓመታቸው በስድስት በአምስት ዓመታቸው ምናምን ራሱ ያስተምሯቸዋል ማለት ነው እና በስርዓት ነው የሚገነጥሉት እና ሙያ በጣም ያስተምራሉ፣ ወደ ገጠር አካባቢ። የከተማ ልጆች ግን ቶሎ አይለምዱም። ሀያ አመት ሀያ ሶስት አመት ራስ ሆኖ ዶሮ የማይችሉ ሊኖሩ ይችላሉ። ይህን ስላችሁ ሁላችሁ እንዳትቀየሙ ግን አሉ ነቴ ነው። ምክንያቱም ያው በሰራተኛ ነው ሰራተኛ ናት፣ ለበዓል መሰራ ወይ እናታቸው ናቸው። ልጆቹ ያው ትምህርት ቤት ነው፣ ከዛ መዝናናት ነው ምናምን ሙያ ስራ ብለው አያስተምሯቸውም ወይም እነሱ ደርስበታል ብሎ ስለሚያስቡ ቶሎ አይማሩም ማለት ነው። በጋችን ላይ ሁሉም ማለት አይደለም። በጣም ጎበዝ ልጆችም አሉ፣ ግን በብዛት እንደ አቤሬጅ ስታወስ ከገጠር ልጅና ከከተማ ልጅ ሙያ ቶሎ እንዲማሩ እንዲለምዱ የሚደረጉ የገጠር ልጆች ናቸው። ለምን? በስራ ቤተሰቦቻቸውን ስለሚያግዙ የሰባት አመት ልጅ ሆና በስርዓት ምጣርጥድ አለዛውም እንደዚህ በኤሌክትሪክ ምናምን ነገር ሳይሆን በጭስ በእንጨት ምናምን ይጋግራሉ። የገጠር ልጆች ና ሀይሚም እንግዲህ እንደምትችል እናውቃለንም፣ እንተማመንባታለንም። እንግዲህ ቅመሽና መስክሪም ሲል ነበረ ማለት ነው። ተንኮለኛ ነው፣ ግን አስባችታል በበዓል ምድር ሙያዋን መፈተሽ አለባት ብሎ እንግዲህ ያው ሲያሳጣት ነበረ። ለማንኛውም ያው ሀይሚ ስለምትችል ችግር የለውም፣ ሀሳብ አይግባቸው። ያው እኛንም በስደት ያለነውን አስመርቆናል ብሩኬ ማለት ነው ያው ከሀገር ርቀው በስደት የሚኖሩ ይህን በዓል ለማክበር ያልተመቻቸው ስላሉ መርቅ ልኝ ቤተሰቦችን መርቅልኝ፣ ብሎ ለእናቱ እንዲመርቁን አድርጓል ማለት ነው። ብሩኬ በጣም እናመሰግናለን። የምር እኛ አላደለ አንዳንዴ እንደዚህ ፍቅር የሆነ ቤተሰብ ስናይ በቃ የእኛ ቤተሰብ ያክል ይሰማናል። እኛ በአካል እዛ ያለን ያክል ነው የሚሰማናል። አላደለ የሆነ ታውቃላችሁ ልጆቻቸው ስደት ላይ ያላችሁ ልጆች ሀገር ቤት ሆናችሁ እንድታልጋችሁ እንትን በዓል እንደምናሳልፈው እናውቃለን። እና ያ ትዝታ ትዝታ ይቀሰቅሳል ማለት ነው። የሆነ ወዳጅ ዘመድ ተሰብስቦ ጠላው፣ ዳቦ፣ ጨዋታው በቃ አንተ ትብሻ አንቺ ምናምን በቃ የሆነ ደስ የሚል ነገር አለው በዓል ባጠቃላይ ና እሱን ነገር ያየ ነው። ፍቅር የሆነ ቤተሰብ ነው፣ የምር እና በጣም የሚያረድ ድምቅ ብሎባቸው ነበር። ሀይሚ ግን ድምጿ እንዴት ነው የምር? ትችላለች፣ አሪፍ ናት። እንግዲህ ቀጣይ ነጠላ ዜማ አንቺም፣ እንዴት ክቶገሮቹ ካላወጣሁ እንደት እንጂ ድምጽሽ ያምራል። ለማንኛውም በጣም ነው ያማረባችሁ። ደስ ይላል በአንድ አመት ውስጥ በነገራችን ላይ ሀይሚና ብሩኬ አብሮ መስራት ከጀመሩ በባለፈው ገና ነው አንድ አመታቸውን ያሳለፉት። ብሩኬም ከእሷ በፊት ብዙ አልሰራም፣ ሶስት ወር፣ አራት ወር ቢሰራን አይደለ ከዛ ወደው ነው አብሮ መስራት የጀመሩትና ደስ ይላል። በአንድ አመት ውስጥ ውጤታማ ሆናችሁ በራሳችሁ መኪና ከምትወዱት ሰው ጋር ከአዲስ አበባ ወደ ቡታ ጅራ እና በጣም ደስ የሚል ነገር ነው። ይመቻችሁ፣ ከዚህ በላይ ይገባችኋል። እናንተ ቀኖች ናችሁ፣ መልካሞች ናችሁ እና ፍቅር ናችሁ። በቃ አንዳንዴ ፍቅር ስትሆን በነገራችን ላይ በረከቱን ሁሉ የበረከት ልጆች በሙሉ የሚከፈትላችሁ። የምር ለሰው መልካም ነገር ስትመኙ ለእናንተ የሚደረግላቸዋል። ለሰው ክፉ ነገር ስትመኙ ያ ነገር በተዘዋዋሪ እናንተ ጋር ነው የሚመጣው እና በቃላ አንዳንዴ ደግሞ እየሰው ማውዲያ ሊስጣችሁ። የምር አንዳንድ ሰው ምን ይሰራልኝ ያለ ሰው ወድደኝ አልወደደኝ ምናምን ይላል እና ግን አይደለም ሰው የወደደው ሰው ፈጣሪ የሚወደው ሰው ነው ግብተዋቸዋል አይደለም። እና የሰው መውደድ ስጡኛን የእናቶቻችን አባቶቻችን የምንላሉ መሰላቸው የሰው መውደድ ይስጠሽ ብለው ይመርቃሉ። እና ምን ሰጠኝ ያልሰጠኝ ምናምን ብላቸው ትሩ ላይ ገባቸው ይችላል። ነገር ግን የሰው መውደድ ማለት ቀላል አደለ እውነት የምንላቸው እና እኔ ብሩኬም ሀይሚም የተመረቁ ነው የሚመስለኝ የሰው መውደድ ይስጣቸው ተብለው ማለት ነው። ለማንኛውም ጨረቃዎቹ ፍክት ድምቅ ብለው እንግዲህ እንደምታዋቸው አምሮባቸውን ነበረ። በጣም ነው ደስ የሚሉት። እንኳንም ታርቃችሁ አብራችሁ አሳለፋችሁ። እውነት በባለፈው እንደዛ ያ ልጅ መጥቶ በመሀል ችግር ሲፈጥር በዓልን ተኮራርፎ ሊያሳልፉ ነው እንዲህ ምናምን ብዬ ያሰብኩ ነበረ። ነገር ግን እንደዚህ አምሮባችሁ ደምቃችሁ በአንድ ላይ ስላየናችሁ በጣም ነው ደስ የሚለን። የመቻችሁ በስደት ያላቸው እህት ወንድመቼ ደግሞ ሀሳባችን ተሳክቶ ያለምነው ሁሉ ምኞታችን ተሳክቶልን እኛም አገራችን ገብተን ከቤተሰብ ጋር በፍቅር በደስታ እንድናሳልፍ ፈጣሪ ፍቀድል፣ ሁላችንም ማለት ነው። በቃ ስደት በቃ ይሆን አላለ። የምታስቡት ነገር አላ፣ ሀሳባችሁን በሙሉ የምትመኙትን በሙሉ አሳክቶላችሁ ሀገራችሁ ላይ ገብታችሁ እንደዚህ በቃ ላይ የእረፍት እንጀራ ይስጣችሁ። ይሆነ፣ ምንም አትጨናነቁበት። አለ አደለ? ሆነ ፈትት ያለ ፈትት ያለ ስላችሁ ፈታ ያለ ህይወት ይስጣችሁ። እና ስለነበረን ቆይታ አመሰግናለሁ። እንኳን ታረቁ ማለት ነው። የምሬ ነውን። በጣም ነው መወዳቸው እነሱን የሚጣላቸው አለ ብዬ አላስብም። እና ምላቸኋለሁ። እንግዲህም በዓልን በዚህ መልኩ ፋፍትን ብሆን ያሳለፉት በጣም ደስ ይላል።